ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን እንደምንውላችኋል። ከብስራት ዩቲዩብ መረጃዎቻችን እናሁ መረጃዎቹን በማቅረብ ቤዛቤት አራጌ አብሬያችኋለሁኝ። የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። በአክሱም ዩኒቨርሲቲ ጤና ሳይንስ ኮሌጅ በደረሰው የእሳት አደጋ በሚሊዮኖች የሚቆጠር ንብረት መውደሙ ተነግሯል። በአክሱም ዩኒቨርሲቲ ጤና ሳይንስ ኮሌጅ እና አጠቃላይ ስፔሻላይዝድ ሆስፒታል መንስኤው ባልታወቀ ምክንያት ረቡዕ ዕለት ከሰዓት 7 ሰዓት ከ30 ገደማ ሰዎች ለምሳ ሲወጡ እሳት ቃጠሎ ተከስቶ በንብረት ላይ ጉዳት መድረሱን የአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር ጸጋይ ተክለ ሃይማኖት ለብስራት ራዲዮ ተናግረዋል። እሳት ቃጠሎ የተከሰተው በሆስፒታሉ በሚገኝ ዋና የመድኃኒት መጋዘን የነበሩ በሚሊዮኖች የሚገመቱ የሕክምና መሳሪያዎችናም ግብዓቶችን በቃጠሎ መውደማቸውን ዶክተር ጸጋይ አክለው በተጨማሪም ከተማው ላይ የእሳት አደጋ መኪና ባለመኖሩ ችግሩን ማባባሱንም ገልጸዋል። አክሱም ኤርፖርት ላይ የሚገኘው የእሳት አደጋ መኪና ኦፕሬሽን ስራ ላይ በመሰማራቱ ቶሎ መድረስ ባለመቻሉ የወደመውን ንብረት መቀነስ አለመቻሉንም ገልጸዋል። እሳት አደጋው በዩኒቨርሲቲው ሰራተኞች፣ የጤና ሳይንስ ተማሪዎች፣ የአክሱም ከተማ ጸጥታ አባላት፣ የአክሱም ከተማ ማዘጋጃ ቤት፣ የአክሱም ከተማ ወጣቶች፣ ፌዴራል ፖሊስ እንዲሁም የኢትዮጵያ አየር መንገድ እሳት አደጋ ሰራተኞች በመሆን አደጋው መቆጣጠራቸውንም ገልጸዋል። አክለውም በአሁን ሰዓት ሆስፒታሉ በደረሰበት አደጋ ምክንያት ከባለድርሻ አካላት እንዲሁም ከጤና ሚኒስትር ድጋፍ እንዲያገኙ ጥሪ ያቀረቡ ሲሆን አሁን ላይ የአደጋው መንስኤ በመጣራት ላይ ይገኛል ሲሉ ዶክተር ጸጋዬ ተክለ ሃይማኖት ጨምረው ለብስራት ራዲዮ ተናግረዋል ስትል ሰማር አለባቸው ዘግባለች። በአደንዛዥ እጽናም ተመሳሳይ ቁልፍ በመጠቀም ስርቆት ሲፈጽም የቆየ ግለሰብ ከነ ግብረአበሮቹ በቁጥጥር ስር ውሏል። የሐዋሳ ከተማ አስተዳደር ፖሊስ መምሪያ የወንጀልና ትራፊክ አደጋ ምርምር ምክትል ዳይሬክቶሬት ኃላፊ ኢንስፔክተር ሽመልስ ብሩ እንደገለጹ ተጠርጣሪ ጉጉሞ ደመቀ የተባለ ግለሰብ በከተማው የተለያዩ ሆቴሎችናም ኮንዶሚኒየም እየተንቀሳቀሰ በተመሳሳይ ቁልፍ እናም አደንዛዥ እጾችን እየተጠቀመ ገንዘብ፣ ወርቅ፣ ላፕቶፕ፣ ኤሌክትሮኒክስ እናም ሌሎችን ንብረቶችንም ከግብረ አበሮቹ ጋር በመሆን ሲሰርቅ የቆየ ሲሆን ከህብረተሰቡ በተሰጠ ጥቆማ በቁጥጥር ስር መዋላቸውንም ገልጸዋል። ኢንስፔክተሩ አክለውም ይህን ግለሰብ በተደራጀ መንገድ በከተማ በሚገኙ ሆቴሎች ወንጀሎች እና የጋራ መኖሪያ መንደሮች በመንቀሳቀስ የሰርቆት ወንጀሎችን ሲፈጽም የነበረ መሆኑን የሐዋሳ ከተማ አስተዳደር ፖሊስ መምሪያና የአዲስ አበባ ክፍለ ከተማ ፖሊስ ጽፈት ቤት ባካሄደው ጠንካራ ኦፕሬሽን ከነ ኤግዚቢት በአዲስ ከተማ ክፍለከተማ በቁጥጥር ስር መዋሉንም ተናግረዋል። ከግለሰቡ በተጨማሪም ሶስት ግብረ አበሮቹ በቁጥጥር ስር መዋላቸውን የገለጹት ኢንስፔክተር ሽመልስ ፖሊስ መረጃ የማደራጀትና ምርመራ የማጣራት ስራም እየሰራ መሆኑን ገልጸዋል። ኃላፊው የጋራ መኖሪያ ቤቶች የሚሰሩ ግለሰቦች ቤታቸውን ቆልፈው ሲንቀሳቀሱ በአካባቢው ላሉ ጥበቃ ወቀው ቢንቀሳቀሱ ንብረታቸውን ከጥቃት እንደሚጠብቁ የጥንቃቄ መልእክት አስተላልፈው ፍርድ ቤቱን የቅጣት ውሳኔ ለህብረተሰቡም ይፋ የሚደረግ መሆኑን ገልጸዋል፣ ስትል ሰብል አበበ ዘግባለች። ወደ ባህር ማዶ መረጃችን ስናልፍ የኮሪያ ባለሀብት ለቀድሞ ባለቤታቸው አንድ ቢሊዮን ዳላር እንዲ ከፍሉ ውሳኔ የተሰጠበትን የክፍለ ዘመኑን ከፍተኛ ፍቺ ውድቅ አድርጓል። የደቡብ ኮሪያ ጠቅላይ ፍርድ ቤት ቢሊዮነር ቼቲዮን ለቀድሞ ሚስቱ 1.38 ትሪሊዮን ሆን ወይም ደግሞ 1 ቢሊዮን ዶላር ክፍያ እንዲከፈላቸው የስር ፍርድ ቤት የሰጠውን ትዕዛዝ ውድቅ አድርጓል። የተጋቢዎችን ሀብት ዋጋ ያሳደገውን የተሳሳተ ስሌት በመጥቀስም ጉዳዩ እንዲታይም አዟል። ቼ ሀያል የሆነውን የኤክስ ግሩፕ ዋና ስራ አስፈጻሚ ሲሆኑ የቀድሞ ባለቤታቸው ሮህ ሶዮንግ የቀድሞ ፕሬዚዳንት ሴት ልጅም ናቸው። እንደ ኢሮፓን አቆጣጠር በ2015 ባለሀብቱ ቻይ ከባለቤታቸው ጋር ልጅ መውለድ ቢችሉም ትዳሩ በፍቺ ተደምድሟል። 1.38 ትሪሊየን የፍቺ ክፍያ እንዲፈጽሙ በዋና ከተማ ሴውል በ2024 በፍርድ ቤትም ተወስኗል። በወቅቱ የደቡብ ኮሪያ ታሪክ ትልቁ ፍቺ ስምምነትም ተደርጎም ተወስዶም ነበረ። ፍርድ ቤቱ በወይዘሮ ሮህ አባት የቀድሞ ፕሬዚዳንት ሮህ ታኢዉ የስሉሽ ፈንድ ለኤክስ ግሩፕ እድገቶ አስተዋጽኦ እንዳበረከተናም ለጥንዶቹም የጋራ ንብረት ያበረከተች አስተዋጽኦ ተደርጎም ሊወሰድ ይችላለም ብሏል። ቼክ ከቀድሞ ሚስታቸው ጋር የነበራቸውን የሕግ ፍልሚያ እንዲራዘም ሐሙስ ዕለት ብይን መስጠቱን ተከትሎ የኩባንያቸው ኤክስ አክሲዮኖች በአምስት ነጥብ አራት በመቶም ቀንሷል። የአሜሪካ ባለስልጣናት ሐማስ የተኩስ አቁም ስምምነቱን አፍርሷል ብለው እንደማያምኑ ተናገሩ። ባለ 20 ነጥብ የሰላም እቅድ አፈጻጸምን በተመለከተ ከፍተኛ የአሜሪካ አማካሪዎች ሪፖርት አቅርቧል እንደ አማካሪዎቹ ገለጻ የዩናይትድ ስቴትስ መንግስት እስካሁን ድረስ ሀማስ የሞቱት ታጋቶች አስክሬን በሙሉ ማቅረብ ባለመቻሉ ስምምነቱንም አፍርሷል ብለው እንደሚያምኑ ተናግሯል ባለስልጣኑ ሀማስ ታግተው የነበሩትን ሰዎች በመመለስ በቅን ልቦና መንቀሳቀሱንና የታጋቶችን አስክሬን ለማግኘትና ለማስመለስ ከተለያዩ አካላት ጋር እየሰራ ነው ሲሉም ተናግሯል በተጨማሪም አማካሪዎቹ ሀማስ የፍልስጤም ሲቪሎችን እንዳይገሉ ከአስታራቂዎቹ ጋር እየሰራ ነው ሲሉም ከእስራኤል ጋር በመሆን ከቢጫው መስመር በተጀርባ ሰዎች ስጋት ላይ ከወደቁ የሚሻሹበት ደህንነቱ የተጠበቀ ቦታ ለመፍጠር እየሰራ ነው ብሏል። በረጅም ጊዜ ውስጥም አማካሪዎቹ ሐማስ የጋዛን የተወሰነ ክፍል ለማስተዳደር የወደፊት ተስፋ እንደሌለውም ይናገራሉ። አሁን ያለው ትኩረት እንደ አማካሪዎቹ ገለጻ እርዳታ ወደ ጋዛ እንዲደርስና መልሶ ግንባታ እንዲጀመር በሚያስችል ሁኔታ ላይ ነው። ይህም ዓለም አቀፍ የፀጥታ ኃይል ገና በጅምር ላይ ነው ሲሉም ተደምጧል። ሀማስ የቀሩትን የእስራኤል ታጋቾች አስክሬን ለማግኘትም ተጨማሪ ጊዜ እንደሚያስፈልግ ከተናገረ በኋላ ዩናይትድ ስቴትስ በጋዛ ተኩስ አቁም ላይ ስጋት አለ መባሉን አጣጥላለች። በመጀመሪያው ዙር የጋዛ የሰላም እቅድ መሰረትም ሃማስ ሀያ በህይወት ያሉት ታጋቾችና የሌሎችን ሀያ ስምንት ታጋቾችን አስክሬን መመለስም ነበረበት። በህይወት ያሉት ታጋቾች በሙሉናም ዘጠኝ አስክሬኖችም ተመልሰዋል። ነገር ግን ሀማስ እንዳስታወቀው ቅሪት ታጋቾችን አስክሬን ለማግኘት ልዩ መሳሪያዎችም እንደሚያስፈልገው ተናግሯል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን ይህንን ይመስል ነበረ። መረጃዎቹን በማቅረብ ቤዛ ቤት አድራጊ አብራችሁ ቆየን። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ቻናልን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካሙ ለ